ብዙ ሰዎች ስፒሪቹዋሊ በብዙ ነገር ዲፎርምድ ሆኖ ይመጣል። የውሃውን መንቀሳቀስ እየተጠባበቁ አሜን። እነዚህ ሰዎች ለመተኛት አይደለም ያሉት። አንዳንዶቹ ማየት አይችሉም። ስፒሪቹዋሊም ሰዎች ክሪፕል ሊሆናሉ። ስፒሪቹዋሊም በሚፈለገው ፍጥነት በሚፈለገው ጉልበት ውሃው ኖርማል ነው። እዚህም ክፍል ላይ ውሃውን ግን የተለየ የሚያደርገው እዛው የእግዚአብሔር ቃል ነው። የምትሉት ቃል ውስጥ የፈውስ ቃል አለ። ረሃብ የግንኙነቶች መወለጃ ማህፀን እዚህ ጋ የሚቆሙ ሰዎች ውስጣቸው ያለውን ነገር ሁሉ እንዲለቁልን የሚያደርገው የኛ ረሃብ ነው፣ የኛ የፊት ኤክስፕሬሽን። የእግዚአብሔር ቤት የደስታ ቤት ነው። የሆነ ነገር እንደሚቀበል ሰው ኤክሳይትድ ሆነን እንቀመጣለን። አብረውን ላሉ ሰዎች፣ ለሚያገለግሉ ሰዎች ገነቴ የሆነ ፊት አለ። እዚህ ቤት ተምረናል አደለ? ሲኦሌ ፊት አለ፣ ገነቴ ፊት አለ። የእናንተ ፊት የትኛው ነው? አይሆፕ ገነቴ ይመስለኛል? ሰው ለሚያስተምሩን እዚህ ጋ ለሚቆሙ ሰዎች ወንደርፉል የሆነ ፕላትፎርም ፊታችን መጠባበቃችን እንዲፈጥርላቸው አሳስባችኋለሁ። ይህን ጥቅስ ላምብ ዮሐንስ ወንጌል አምስት ከአንድ እስከ ዘጠኝ ከዚህም በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ አምስት ባለ መጠለያ መመላለሻዎች የነበሯት በአረማይ ቋንቋ ቤተሳይዳ የተባለች አንዲት መጠመቂያ አለች በነዚህ መመላለሻዎች ውስጥ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶች፣ ሽባዎች ይተኙ ነበር። አዲሱ ትርጉም ላይ ይሄንን ይጨምረዋል፣ የውሃውን መንቀሳቀስ እየተጠባበቁ ይላል። ይተኙ የነበረው ለመተኛት ሳይሆን፣ ይተኙ የነበረው የውሃውን መንቀሳቀስ እየተጠባበቁ ነው ይላል። አሁን ይሄ ቃል ምናልባት ብዙቻችን አይመለከተንም ልንል እንችላል። አካለ ስንኩል አደለሁም፣ አይነስውር አደለሁም፣ ሽባ አደለሁም። ስለ ፊዚካል ዲፎርሜሽን ብቻ አደለም ይሄ ጥቅስ የሚያወራው። ብዙ ሰዎች ስፒሪቹዋሊ በብዙ ነገር ዲፎርምድ ሆኖ ይመጣል። አንዳንዶቹ ማየት አይችሉም። አንዳንድ ሰዎች ስፒሪቹዋል ዲዘርንመንት የላቸውም። ስፒሪቹዋሊ ጆሮቸው የነቃ አይደለም፣ አይናቸው የነቃ አይደለም። ስፒሪቹዋሊ መጓዝ ያለባቸውን ፍጥነት ያህል የሚጓዙ ሰዎች አይደሉም። ስለ ፊዚካል ዲስኤቢሊቲ ብቻ ሳይሆን እያወራ ያለው ስፒሪቹዋሊም ሰዎች ክሪፕል ሊሆናሉ። ስፒሪቹዋሊም በሚፈለገው ፍጥነት፣ በሚፈለገው ጉልበት፣ በሚፈለገው ትኩረት ልክ ሰዎች ላይ ሄዱ ይችላሉ። እነዚህ ሰዎች ግን በዚህ ቤተሳይዳ በሚባለው መጠመቂያ አጠገብ ሲተኙ ባበቁት አንድ ነገር ነው ይላል። የውሃውን መንቀሳቀስ እየተጠባበቁ አሜን። ውሃው ኖርማል ነው ግን ውሃውን የሚያንቀሳቅስ የእግዚአብሔር መልአክ አለ። ከዛ ኖርማል ከሆነ ውሃ ውስጥ ፈውስ እንዲወጣ የሚያደርግ የእግዚአብሔር መልአክ አለ። እነዚህ ሰዎች ለመተኛት አይደለም ያሉት። ቸርች ስትመጡ ለመስማት አትምጡ። የተለመደ ነው አትበሉ። ምን እግዚአብሔር ቃል አይደል የሚነገረው አትበሉ። ውሃው ኖርማል ነው። እዚህም ክፍል ላይ ውሃውን ግን የተለየ የሚያደርገው ውሃውን የሚያንቀሳቅስ አካል አለ። ውሃውን ከሻወር መውሰጃነት ወደ ፈውስ መቀበያነት የሚቀይር አካል አለ። ውሃ ውሃ ነው አትበሉ። የእግዚአብሔር ቃል የእግዚአብሔር ቃል ነው አትበሉ። እዛው የእግዚአብሔር ቃል ነው የምትሉት ቃል ውስጥ የፈውስ ቃል አለ። የእግዚአብሔር ቃል ነው የምትሉት ውስጥ የነጻነት ቃል አለ። ለተቸገራችሁበት ጉዳይ የሚሆን ሬማ ቃል አለ። እነዚህ ሰዎች የሚተኙት ለመተኛት አይደለም። እኛም ቸርች የመጣ ነው ለመምጣት የተቀመጥነው ለመቀመጥ ብቻ አይደለም። የምንጽፈውም ለመጻፍ ብቻ አይደለም። ከዛ ውስጥ የሚለቀቅ የእግዚአብሔር እውነት አለ። የእግዚአብሔር መንፈስ በእግዚአብሔር ቃል ውስጥ ያገኘናል። አሜን። ስለዚህ ቀጥሎ ሲናገር ምን ይላል? የውሃውን መንቀሳቀስ እየተጠባበቁ ይላል። ቁጥር አራት ላይ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ሁሌ ስለማይሆን መጠባበቅ የሚያስፈልገው ሁሌ ስለማይሆን ምን ሰዓት የእግዚአብሔር መንፈስ የትኛውን ቃል ሬማ ሊያደርግላችሁ እንደመጣ አታውቁ። እያንዳንዱ ሰዓት ጆሮአችን ነቅቶ አይናችን ነቅቶ መስማት ያለብን። እየሰማን እያለ ለመፈወስ እምነት ይኖረናል። እየሰማን እያለ ያቃተንን ነገር ነው ለማለት አቅም ይጨመራል። ሰምታችኋል። አልፎ አልፎ እቺ ቃል ነች፣ መጠባበቁን ያመጣችው ያመጣችሁ። ሁሌ ቢሆን ኤኒ ታይም ገብቼ ልጠቀም እችላለሁ። ወደ መጠመቂያው ቀድሞ የገባ አይደል? ወደ መጠመቂያው ቀድሞ የገባ በሉ እስኪ አደረበት ማንኛውም በሽታ ይፈወስ ነበር። የበሽታው አይነት አልተጠቀሰም። በሽታው ካንሰር ሊሆን ይችላል፣ ጉንፋን ሊሆን ይችላል፣ ማይድል ሊሆን ይችላል፣ የሚድል ሊሆን ይችላል። የበሽታው አይነት ይዳዝ ኖት ማተር፣ ቀድሞ መግባቱ ሲናወጥ፣ የመጀመሪያ መሆን ብቻ ነው የሚጠበቀው ሲናወጥ የመጀመሪያ ከሆንክ ኬዝህ ምንም ሊሆን ይችላል። የመጣህበት ጉዳይ የማይድል ሊሆን ይችላል። ረጅም ዓመት የቆየሁበት ሱስ ነው፣ አዲክሽን ነው፣ እስራት ነው፣ እንደዚህ ነው፣ እንደዛ ነው ካለበት ከማንኛውም ደዌ አሜን። ምንም አይነት ጥያቄ ሊኖራችሁ ይችላል። ከቃሉ መናወጡስ ከሚወጣው ሬማ ግን ማምለጥ አትችሉ ቃሉ ሲናወጥ ከሚለቀቀው የእግዚአብሔር መንፈስ ጉልበት ግን ማምለጥ አትችሉም። የእናንተ ኬዝ አይደለም ዋናው። አሁን ምን ጥያቄ ይዛችሁ መጣችኋል አይደለም ዋናው። ዋናው ሲናወጥ ቀድም ትገባለ ወይ? ሰምታችኋል። የእግዚአብሔር ቃል ሲለቀቅ ላምባኖ ታደርገዋለ ወይ? የእግዚአብሔርን ቃል ልክ በረኛ ኳስ ሊመታበት ሲል እንደሚጠብቅ ትጠባበቃለህ ወይ? ሲለቀቅ ለመቀበልና ለመቅለብ ትዘጋጃለህ ወይ? ያኔ የሚኖርህ ውጤት ከተፈጥሮ በላይ ይሆናል። ክብር ለእግዚአብሔር ይሁን። ሰምታችኋል። ከዚያም ለ38 ዓመት ህመምተኛ ሆኖ የኖረ አንድ ሰው ነበር። ኢየሱስም ይህንን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ልትድን ትፈልጋለህን አለው። 38 ዓመት ነው ቆይቷል፣ ረዝሟል። የኔ ኬዝ እንኳን አይፈታም ብዙ ጊዜ ነው በዚህ ልምምድ ውስጥ ያለውትና አይሆፕ ከዚህ ማንም የሚያወጣኝ ሰው የለም ብላችሁ ሊሆን ይችላል። ዛሬ ጌታ ኢየሱስ አንድ ጥያቄ አለው። ልናየው የፈለግነው ጌታ የሚጠይቀን አንድ ጥያቄ አለ። ልትድን ትፈልጋለህ? ሊድን የሚፈልግ ሰው የሚያደርገው ነገር ስላለ፣ ሊድን የሚፈልግ ሰው ኮምፕሌን ከማድረግ መውጣት ስላለበት፣ እኔ ሰው የለኝም። ቀጥሎ ስታነቡት እንደሱ ነው። ወደ ውሃ የሚያስገባች አሁን ወደ ውሃ መግባት የማይጠበቅብን ሌቪል ላይ ነው ያለው። ፊትህ የቆመው አካል ውሃ ውስጥ ሳትገባ አልጋህን ተሸክመ ሂድ የሚያስብል ሰምታችኋል። ስለዚህ ጌታ ኢየሱስ አለ። በዚህ ግን አንድ ጥያቄ እየጠየቃችሁ ነው። እችም ብቻ ብዬ ነው የምጨርሰው። ልትድን ትፈልጋለህን ስ ሊቭ ዩር ኮምፕሌይን ሊቭ እንትን ያልዳንክበትን ሰላሳ ሁለት ምክንያት እኔ እኮ በቃ ህይወቴ እኮ የተበላሸው በዚህ ሆኖ ነው። መቀየር መቀየሪ ያለመቻልህን ሊቭ ኢት። ልትድን ትፈልጋለህ? እኔ እኮ ረጅም ዓመቴ ነው። እኔ እኮ ማንም እኮ በዚህ ጉዳይ እኮ ረዳኝ ሰው የለም። ልትድን ትፈልጋል? ሊቭ ዩር ኮምፕሌይን እንዴት ኬዝህ መለወጥ እንደማይችል ማስረዳት አቁም። እንዴት ኬዝሽ መለወጥ እንደማይችል ማስረዳት አቁሚ። ዛሬ ጌታ ኢየሱስ ለእያንዳንዳችን እየጠየቀ ያለው ጥያቄ ልትድን ትፈልጋል? ጀስ እጆችህን አንስተህ የሚመጣውን ቃል ብቻ መቀበል ነው የሚጠብቅብህ። ልትድን ከፈለክ ሊያድንህ የመጣ ጌታ አለ። ልድን ከመጣው ሊያድነኝ የፈለገ ሊያድነኝ የተዘጋጀ ጌታ አለ። አሜን። ስለዚህ ረሃባችንን ኪፕ እናደርጋለን። አሜን። ረሃብ የግንኙነቶች መወለጃ ማህፀን፣ ኢንካውንተር የሚወለደው ሃንገር ውስጥ ነው። ዛሬ ጠዋት የምንማረው እሱን። ስለዚህ በዛ መጠባበቅ ውስጥ ሆነን እንማራለን፣ እግዚአብሔር ደግሞ መልካም ያደርግልናል። አሜን። ረሃብ ፍለጋን ይወልዳል። ፍለጋ ደግሞ ያንን የፈለጋችሁት ነገር ጋር ያደርሳል። አሜን። ስለዚህ እግዚአብሔርን ቃል እንደሚራብ የእግዚአብሔር ቃል እንደሚመጣለት ሰው ሆነን እንጠባበቃለን።